በዘመናችን የሆነ ታሪክ ነው ምነግራችሁ። ይህቺ ልጅ ከእኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። በጣም በትልቅ ውጤት ነው የተመረቀችው። ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች። እዚህ እነሱን ጥዬ መምጣት አልችልም፣ አዲስ አበባ እኖራለሁ ብላ ከገጠር ይዛ መጣለች። ስራ ቢፈለግ የለም። አንድ አመት ከስምንት ወር ስራ ሲፈለግ አላገኘችም። ኋላ እፈልግሃለሁ ብላን እኔ እና አንድ ጓደኛኝ ስናወራ እንግዲህ አንድ አመት ከስምንት ወር ገመናዬ እንደብቄ እናት አባቴም በቀንም አንድ ቀን እየመገብ ካኑር ያለው፣ የቤት ኪራይ መከራ ነው፣ ብዙ ነገር ጭንቅ ነው። እባካችሁ ጥቂት ገንዘብ አበድሩኝና ጉ ወደ አረብ ሀገር እሰደዳለሁ አለች። ታይብ እንላት እምቢ አለች። ጥቂት ገንዘብ አዋጣንላት ለሽልማት የተሰጣትን የአንገት ሀብል የእጇን ሁሉ ሸጣ ጉዞ ወደ አረብ ሀገር ትሄዳለች። ሶስት ወር እንኳን መስራት አልቻለችም። እግሮቿ ማበጥ ጀመሩ። ማበጥ ሲባል ዝም ብሎ ማበጥ አይደለም። በኢሞ ፎቶ ልካ ስናየው አንድ እግሯ በራሱ ሶስት ሰው ያነሳው መብጠቱ ሆስፒታል ስትመላለስ ስትመላለስ ቆይታለች ዶክተሩ የመጨረሻ ያለውን ሪዛልት ሲሰጥ ሰውነትሽን ካንሰር የሚባል በሽታ ተቆጣጥሮታል አላት ከቻልሽ የእኛን እስልምና ተቀበይሽ አዳያዥ ከኛ ጋር ካልሆነ ግን ወደ ሀገርሽ ሂጂ የማያምን ሰው በሀገራችን የመቀር ልማድ የለንም አሏት እነሱ ተማምኖ ሞት አውጀውላታል ዶክተሩ ሁለት ቀን ቀርቶሻል ብሏታል እዚህ ደውላ እናትየው ጋር ስትነጋገር እናቴ ሆይ እኔ ባለሁበት ቦታ አክሱምም እያለሁ እዛም ገጠር እያለን ሲጨንቀኝ ስታመን ጸበል ቦታ ነበር መሄድ። አሁን ግን ባለበት ጸበል የለም። በአንቺ ማይፀን ውስጥ ዘጠኝ ወር ከስድስት ቀን ኖር ያለው የአንቺ ስጋ ማለት የኔ ስጋ ነው። እባክሽ ሂጂና ተጠመቂልኝ አለቻት። የተልእኮ ጥምቀት ማለት ይሄ ነው። ሂጂና ተጠመቂልኝ በአንቺ ስጋ፣ እመቤቴ፣ እኔና ጥምቃት ጥምቀት ትፈውሰኛለች፣ አምናታለሁ። ሂጂ አለች። ለካ እናትየው እግራቸውን ያማቸዋል እሳቸው ጳግሜ 1 2 3 2013 ዓመተ ምህረት ልደታ ታውቁታላችሁ ብዬ አስባለሁ። ሜክሲኮ ልክ ሲገቡ እዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይቺ ጥምቀት የኔ ጥምቀት አይደለችም፣ ልጄ ባለችበት ቦታ አጥምቂልኝ ትላለች እናትየ። ገባች ተጠምቀው ሲወጡ፣ ሶስት ቀን ነው ተጠምቀው የወጡት። ደውልልኝ አሉ ዶክተሩ። ለቀን ቀርቶሻል ብለዋል እናትየው። ሶስ ቀን ነው የተጠመቁት። ሲደወል ልጅቷ ዝልፍልፍ ብለ ወድቃ ሆስፒታል ወስዷታል። ሆስፒታል ገና ስትገባ ራሷ ነው የምትነግረን። ሰውነቴ ላይ የነበረ ያ ክብደት የሚመሰን አላንቀሳቀስ ያለኝ ነገር ሁሉ ውድቅ ብሎልኝ አዲስ የ18 ዓመት ህፃን ልጅ መስዬ ሆስፒታል በርቆምኩኝ አለች። ይህ ከአእምሮ በላይ ነው። ዶክተሩ እንዴት ሆንሽ ይላታል። አላውቅም ትሏለች። አ አንቺም ካላውቅሽን ምናውቃለሁ ይላታል ዶክተር። እርሱን የሚመረምር ዶክተር ፈቃድ ሞልቶ ወጥቶ ነበረ ከሄደበት ቦታ የስድስት ሰዓት መንገድ መርቶ ተመልሶ ሕክምና ገባ። ልጅቷን አምጡ ይላል። ይኸው እኔ ነኝ ትላለች። እባካሽ አትቀልጂብኝ፣ ልሰራ ነው ያለሁት። እኔ ልጅቷን አውቃታለሁ፣ ኪሎዋ ይህን ያለው ደሞ አንዲ ነው። አንቺ ደሞ ሳይሽ አዲስ ህፃን ልጅ ነው የምትመስዩ። ልጅቷን አምጪ ያላት፣ አይኔ ድኝ ነው አለች። እንዴት ሆኖ ተጠምቄ፣ ከየት አምጥተሽ ጸበል? አረብ ሀገር አይደለም ወይ ያለሽው ኬታ መጣሽ? አይ እናቴ ተጠምቃልኝ። እናቴ ልትጠምቅ ስትገባ ወላዲታ አምላክ ድንግል ማርያም ከመልአ ከምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። ጠዋት ስነሳ ሙሉ ሰውነቴ እረጥሞ ነበር ምገኘው አለች። እናቴ እዛ ትጠመቃለች፣ ድንግል ማርያም ደሞ እኔን እዚህ ስታጠምቀኝ ነበር። እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ። እንዲህ እሚባል ነገር አለ በእውነት ድነሸን። አንዲ ኮነማ፣ እኔም እኮ 17 ዓመት ካንሰር ታማሚ ነኝ። በቀን ሁለት ኪኒንና ሶስት መርፌ እየተወጋው ነው 17 ዓመት የገፋሁት። እባክሽ ሀገር እሹ ሰጅኝ አንቺ ምትያት ሴት ካለች እኔንም ታጥምቀኝ አለ። ያው እንግዲህ ታውቃላችሁ፣ እሷ መምጣት አትችልም። እዚህ ደውላ ከኛ ጋር አገናኘችው። ሰውዬው እዚህ የገባው ሐሙስ አስር ሰዓት ላይ ነው። ማታ አሁን ወስዳችሁ ካላጠመቃችሁኝ አለ። ብንለው ብንሰራው፣ በፍጹም በኋላ ተደውሎ በአረብኛ የሆነ ነገር አለችው። ተረጋጋ። ለሊት ዘጠኝ ሰዓት ላይ ተነስቶ ውሰዱኝ አለ። ስንሄድ ቤቱ ተዘግቷል። ገና በር ላይ ካህኑ እየከፈቱ ነው። አብሮ ገባ። ንባባቱን ደሞ ጣኑን አንድ ላይ ተደርጎ ውስጥ ከሰማ በኋላ የመጀመሪያ ተጠማቂ ሆኖ ገባ። እንደገባ መጮ ነው የጀመረው። ሲወጣ ሆስፒታሉ ውሰዱኝ አለ። አረ እባክን እንደው ቢያንስ አንድ ሱባ ሳምንት ተጠመቀ። በፍጹም ከዛች ሴት ጋር ሳወራ እኔ ቤት ውስጥ ይሸተኝ የነበረው ሽታ አሁን እዚህ ቦታ ሸቶኛል። እሷ ስታወራ ሁሌ የሚመጣው ሽታ እኔ ጋር አለ። እባካችሁኝ ውሰዱኝ። ከውስጥ የጥቁር ነገር እየጮ ሲወጣ ይቻለው እንደ ጉም ደመና ወጥቶ ሲወጣ ይቻለው። ሰዱኝ አለ። ሆስፒታል ተወሰደ። ምርመራውን ጠበቀን ሲመጣ ካንሰር የሚባል የለብም ተባለ። አላ ምንም ኢትዮጵያውያንን አለ ዶክተሮቻቸው እንዴት ናቸው? አስራ ሰባት አመት የተያዝኩትን እንዴት የለም ትሉኛላችሁ? አለ አይ አገሬ እጄ ይመረመራሉ ሄዶ ሲመረመር የለብም ተባለ። አሁን ግብጽ ቤተክርስቲያን እዛው ተጠምቆ ሚስቱን